በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ትርዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ እግዚአብሔር ልጆች እንኳን ለብርሃነ ትንሣኤው በሰላም በጤና አደረሰን አደረሳችሁ።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 የሸለም ቀን ነጭ አለበስ ቀን በደም የቀደስ ቀን ለአንተ ምስጋና ይገባሃል። የተወደደ ህዝብ ያረከን፣ አመታችንን የተወደደ አመት ያረክልን። ምስጋና ይገባሃል። ከሰማይ አባት ጋብና ከያው መንፈስ ጋር ኢየሱስ ለተባለ ስም ስግደት ምስጋና ይገባል። አሜን። እንደምንቆያችሁ እንደምናላችሁ እንግዲህ እግዚአብሔር ጽባያችን አስጨርሶ አብይ ጾማችን አስጨርሶ በሰላም አድርሶናል። እናመሰግነዋለን። ክብር ምስጋና ይገባዋል። ትንሣኤ የሁላችን የድል በዓል የታምራት በዓል የታምራቶች ሁሉ ማጠቃለያ በዓል ነው። ጌታችን ኢየሱስ ክርስቶስ አይሁድ ይህንን ስልታ ለምታደርግ መልክ ተሳየናል ለባሉት ጊዜ ዮናስ ሶስት ቀን ሶስት ሌሊት በአሳ አንበሪ ሆድ ውስጥ እንዳደረ እንዲሁ የሰው ልጅ ሶስት ቀን ሶስት ሌሊት በመቃብር ያድር ዘንድ ይገባዋል ከሶስተኛውም ቀን በኋላ ደግሞ ይነሳል በማለት ለአይሁድ ጥብቅ የሆነ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 ምንም ነገር እንደገና ህይወት ሊያገኝ እንደሚችል ጌታ ኢየሱስ ክርስቶስ ይህ እንደገና አምላክ እንደሆነ አሳይቶናል፣ አስተምሮናል። የተዘጋ የታተመ ነገር ሁሉ እንደሚከፈት እንዲሁ አስተምሮናል። አለቀ ተቆረጠ የሚባል ተስፋም እንደሚቀጠል አሳይቶናል። ትንሳኤው የብዙ ሰዎች የሞተ ተስፋቸው የለመለመበት ነው። እነ ቀሌዮጳ እነ ሉቃስ ሉቃስ ወንጌል 23 ላይ እንደምናነበው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 እምነት ምን ያህል ደፋር እንደሚያደርግ በእነ ማርያም ሕይወት ነው የምንማረው። በጣም ብዙ ወንዶች የዘጉትን ድንጋይ ሁለትና ሶስት ሴቶች ሊከፍቱት እንደማችሉ ቢያውቁም ግን አንችልም ብለው አልቀሩም። እና ሁልጊዜም በእግዚአብሔር ፊት ከባድ ነገር ቢኖርም ማድረግን እንዳትፈሩ። እግዚአብሔር ዝጉን ይከፍታል፣ ድንጋይ ሆንም አንከባሉ ይጠብቃል። አብርሃም ልጁን ለመሰዋት ሲሄድ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 እና ይህንን ነው የተመለከተችው። እሷ ግን የመሰላት በድንጋጤ ስለነበረች በስሜት ስለነበረች ስትመጣም ትንሣኤውን አምና ስላልመጣች የተሰረቀ የመሰላት። አንዳንዴ ሰው የሚሰማውን የሚያምንበት ጊዜ አለ። እየሮጠችም ወደ ስምዖን ጴጥሮስ እና ኢየሱስ የወደ ወደነበረ ወደ ሌላው ደቀ መዝሙር መታ ጌታን ከመቃብር ወስደውታል ወዴትም እንዳኖሩት አናውቅም አለቻቸው ማርያም።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 የጌታችን የኢየሱስ ክርስቶስን የትንሣኤውን ኃይል ማታይ ማያየት ትውልድ ሊመጣ ይችላል እና ወጣቶች፣ ለጌታችን ለኢየሱስ ክርስቶስ በቀናት ምትሮጡ መሆን እንደሚገባ ዮሐንስ ያስተምረናል። ዝቅም ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። እንግዲህ ዮሐንስ ሲገባ፣ ይህን ሊጻፈልን እውነተኛው ምስክር ሲገባ፣ የተልባ እግሩ እንዳልኳችሁ ከፈኑ እንዳለ ተቀምጧል። ግን አካሉ እንደሌለ ተመለከተ። ስምኦን ጴጥሮስም ተከትሎት መጣ፣ ወደ መቃብሩም ገባ የተለባግሮ ልብስ ተቀምጦ አየ። ደግሞ በራሱ የነበረውም ጨርቅ ለብቻው በአንድ ስፍራት ጠምጥሞ እንደነበር እንጂ ከተለባግሮ ልብስ ጋር ተቀምጦ እንዳልነበር አየ። የራስ መጠምጠሚያው የራሱ ጨርቅ ልክ እንደ ካህን እንደ ካህን እንደ መምህር የተቀበረው ጌታ መግነዙ ሙሉ አለ። በተለባግር የተሰራ ነው። እንደገና ደግሞ ላዩ ላይ ደግሞ ለካህናት የሚደረገ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 የተልባ እግሮን ልብስ አቀማመጥና መግነዙን ሲመለከቱ ለማመን በቃ አልከበዳቸውም። ጌታን መነሳት ተመለከቱ ማለት ነው። እንግዲህ እነ ማርያም መቅደላይ ተሰርቋል ሲሉ፣ እነ ዮሐንስ መነሳቱን አምኖ ተነስቷል ብለው ነው ያመኑት። ከሙታን ሊነሣ እንዲገባው ይገባው ቢሎ የመጽሐፉን ቃል ገና አላወቁም ነበር።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 ይሄ ፍቅር ደግሞ ትልቅ ብድራት ይገባዋል። መልስ ይገባዋልና ጌታ ዝም ይላት አልወደድም። በጣም ትልቅ ፍቅር ነው ይዛ የመጣችው። ጌታዬን ወስደውታል ወዴት እንዳኖሩት አላቅም አለች። ተሰርቆብኛል አለች። ይህም ብላ ዘወር ስትል የእሱን ቆማየችው የእሱ እንደሆነ ግን አላወቀችም። በጣም ታለቀ ስለነበር በዋ የጌታዋን መልክ ሸፍኖባት ነበር።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 እጅግ በጣም አርጋም ነዋለች ወደዋለች። ኢየሱስም ማርያም አላት። እርሷም ዘወር ብላ በብራይስት ረቡኒ ያለች ያለችው ትርጓሜው መምህሮ ማለት ነው። ረቡኒ መምህሬ ብላ አለችው። ማርያም ሲላት መምህሬ አለችው። ገባት። ትንሣኤውን አስተማራት። ሞት እንደሚሸነፍ አስተማራት። ፍቅርን አስተማራት።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 የጌታችን የሱስ ጉዳይ ሞቷል ብላችሁ የምታስቡ ፍጹም አበቃ የሱ ነገርና የኔ ነገር የምትሉ ተጣልታችሁ ተቀይማችሁት ያላችሁ ተነሱ እናንተ ከሙታን ራሱ ራሳችሁ ተነሱ በሱ ዘንድ ጨለማ የለም ጭካኔ የለም ክፋት የለም እርሳት የለም ነገር አትፈልጉት በፍቅር ኑሩ አምናችሁት ኑሮ በቃ ከሰው ጋር እንኳን ይውላችሁ ጠብጠብ ካላችሁ ጠብ አይቀርም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 አለመቻል የሚከድ ነው አይደለም፣ ጭካኔ የሚከድ ነው አይደለም፣ መርሳት የሚከድ ነው አይደለም። እንደዚህ አታስቡ። ረሳኝ፣ ጨከነብኝ፣ አልቻለም የእኔም ጉዳይ አትበሉ። እግዚአብሔር ልጆች ጸንታችሁ መሉት። ትንሣኤው ዳግመኛ በቤታችሁና በህይወታችሁ ታያላችሁ። የእናንተን የህይወት ትንሣኤ የምታዩበትን ብድር ታገኛላችሁ። እንኳን አደረሳችሁ ለትንሣኤው በዓል በሰላም የጠበቀን የአባቶቻችን አምላክ ለዚህ ክብር ያብቃን።